ምዕራፍ ዘጠኝ እግዚአብሔር ለኖህ የሰጠው ቃል ኪዳን። እግዚአብሔርም ኖህንና ልጆቹን ባረካቸው እንዲህም አላቸው፤ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱትም፣ በባህር ዓሳዎችም ሁሉ ላይ ይሁን እነርሱንም በእጃችሁ ሰጠኋችሁ። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉንም እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ደመ ነፍስ ያለበትን ሥጋ አትብሉ። ነፍሳችሁ ያለች ያለችበትን ደማችሁን ከአራዊት ሁሉ እጅ እሻዋለሁ ከሰውም እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ለዚያ ደም ፋንታ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥር ያለውና፣ እናንተም ብዙ ተባዙ፣ ምድርንም ምሏት፣ ግዟትም። እግዚአብሔርም ለኖህ ከእርሱ ጋር ለልጆቹ እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳኔን ከእናንተ ጋር ከእናንተም በኋላ ከዘራችሁ ጋር አጸናለሁ። ከእናንተ ጋር ላሉትም ያው ነፍስ ላላቸው ሁሉ ከእናንተ ጋር ከመርከብ ለወጡት፣ ለወፎች፣ ለእንሰሳትም፣ ለምድር አራዊትም ሁሉ ለማንኛውም ለምድር አራዊትም ሁሉ ይሆናል። ቃል ኪዳኔንም ከእናንተ ጋር አጸናለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔር አምላክም ለኖህ አለው፣ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም ትውልድ የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አኖራለሁ፣ የቃል ኪዳኔም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቴ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውኃ አላመጣም። ቀስቴም በደመና ትሆናለች፣ በእኔና በምድር መካከል በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖኅን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያጸናሁት የቃል ኪዳን ምልክት ይህ ነው አለው። ኖኅና ልጆቹ ከመርከብ ከወጡት የኖኅ ልጆች እነዚህ ናቸው፤ ሴም፣ ካም፣ ያፌት። ካምም ከናን፣ የከናን አባት ነው። በምድር ሁሉ ላይ የተበተኑ የኖኅ ልጆች እነዚህ ሦስቱ ናቸው። ኖኅም ገበሬ መሆን ጀመረ። ወይንም ተከለ። ከወይን ጠጁም ጠጣና ሰከረ። በድንኳኑም ውስጥ ራቁቱን ሆነ። የከናና አባት ካምም የአባቱን ራቁትነት አየ። ወደ ውጪም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ልብስ ወስደው በጫንቃቸው ላይ አደረጉ፣ የዋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበር፣ የአባታቸውንም ራቁትነት አላዩም። ኖህም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን አወቀ። ኖህም እንዲህ አለ፦ ከናን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከናንም ለእርሱ ባሪያ ይሁን። እግዚአብሔር ያፌት አገርን ያስፋ፣ በሴምም ድንኳን ይደር፣ ከናንም ለእርሱ ባሪያ ይሁን። ኖህም ከጥፋት ውሃ በኋላ ሦስት መቶ አምሳ ዓመት ኖረ። ኖህም የኖረበት ዘመን ሁሉ ዘጠኝ መቶ ሃምሳ ዓመት ሆነ፣ ሞተም።